ሰላም ሰላም የተወዳችሁና የተከበራችሁ የአርሴያል ኢንፎ ፕላስ ተካዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሲያል የተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አዳዲስ ስፖርታዊ መረጃዎችን አጋራችኋለሁ። ቻና ላይ ስለተመታ ግን ሁላችሁም አንድ ነገር እጠይቃችኋለሁ። ቪዲዮ ላይክ እያደረጋችሁልኝ እንዲጀምሩልኝ በአክብሮት ጠይቃችኋለሁ። መቶ ሰው ካየመቷችሁም ላይክ ብታደርጉ እናንተን አይጎዳም፣ ነገር ግን እኔን ቻና ላይ እንዲነሳና በደንብ እንዲታይልኝ ያደርገኛልና ለብዙ የአርሲያል ደጋፊዎች እንዲደርስ ይጠቅመኛልና በተቻላችሁ መጠን ያህል ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየኩ በዛሬ ስፖርታዊ ያበረጫል ላይ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ የአርሴናልና የኤቪሬች ኤዜ ዝውውር ጉዳይ የተመለከተ አነሳለሁ። ሙርጋር ሮጀርስንም የተመለከተ መረጃ እንመለከታለን። በክፍ መስመር ላይ ታዲያ ሮድሪጎን የተመለከተ መረጃ በዛሬ ስፖርታዊ ዜና ላይ አካትቼ መጥቻለሁ። በአጥቂ መስመር ላይ አርሴናል የሚከታተላቸው የቪክተር ኦከሬሽንና የቤንጃሚን ሲስኮ ጉዳይ ላይ አዳዲስ ነገሮች እየወጡ ይገኛሉ። እሱን የተመለከተ መረጃ አጋራችኋለሁ። በተከላካይ ጉዳይ ላይ አርሴናል አንድ ተጫዋች ለማስፈረም በጣም መቃረቡን የሚያመላክቶቷል። ይህ ተጫዋች ማን ነው? እሱንም መረጃ አጋራችኋለሁ። ከእናንተ ግን የሚጠበቀው ቪዲዮ

የአርሴናል ደጋፊዎች ተዘጋጁ። ይህ ከአሁኑ ስራ የበዛበት የዝውውር መስኮት ሆኗል። ነገር ግን ገና ምርጥ ጊዜ እየመጣ ነው። አርሴናል ከዚህ በበላይ ማድረግ ይፈልግበታል ሲል ፋብሪዚዮ ሮማኖ እንግዲህ በዩቲዩብ ድረገጹ ላይ ካጋረው መረጃ ለመረዳት እንችላለን። አርሴናሎች ብዙ ተጫዋቾችን ከመሸጣቸው ጋር በተገናኘ ብዙ ተጫዋቾችን መተካት አለባቸው። አሁን ላይ እያደረጉ ያሉት ነገር የወጡ ተጫዋቾችን መተካት ላይ ነው፣ ስራ እየተሰራ ያለው። ቶማስ ፓርቲ እንደሚታወቀው ከአርሴናል ከደሞዝ ጉዳይ ጋር በተገናኘ ለቋል። እናም እሱን በተመለከተ አርሴናሎች ኖርጋርድን ከብሬንትፎርድ ማስፈርባቸው ሚረሳ ጉዳይ አይደለም እና አርቲዙ ቤድንም የመሀል መስመራቸውን ለማጠናከር ቀደም ብሎም የተጫዋቹ ዝውውር ጨርሷል። እናም የተጫዋቹ ዝውውር አርሰናል ቤት እንግዲህ አዲስ ኮንትራት መፈራረሙ የሚያመላክት ነገር ዛሬ ላይ ወጥቷል። በቀጣይ እንግዲህ ከጁን 30 ወዳ በአዲሱ ዓመት ተጫዋቹ ኦፊሻሊ ይፋ የሚደረግ ይሆናል ማለት ነው። የዝውውሩ ጉዳይ በተገናኘ በበረኛ በኩልም ስንመለከት የዴቪድ ራያ ተተኪ የላቸውም ነበር አርሰናል እና ኬፓን ከቼልሲ አስፈርሟል። እናም አሁን ላይ ቀጣይ የሚያደርጉትን ዝውውር በተመለከተ እንመለከታለን ማለት ነው። ሮድሪጎን የተመለከተ መረጃ ላጋራችሁ። ይህን ተጫዋች በተመለከተ ፋብሪዞ ሮማኖ ያጋራው መረጃ እንመለከታለን ማለት ነው። ሮድሪጎ ከአርሰናል ኢላማዎች መካከል አንዱ ነው። እናም ዝውውሩን ለማጠናቀቅ ሮድሪጎ ለሪያል ማድሪድ መልቀቅ እፈልጋለሁ ብሎ መናገር አለበትም ሲል ተዘግቧል። ተጫዋቹ ውሳኔ ማድረግ ስልጣን አለው። እናም እንዲሸጥ ከተጠየቀ አርሰናል በእርግጠኝነት የድርድሩ አካል ይሆናለም ሲል ፋብሪዞ ሮማኖ አረጋግጦታል ማለት ነው። ይህንን መረጃ እንግዲህ ፋብሪዞ ሮማኖ ይዞ መውጣቱ ለተጫዋቹ አርሰናል ምን ያህል ከፍተኛ ፍላጎት እንዳለው ያስመለክታል። የተጫዋቹ ዝውውሩን እንመልከት። ከተጫዋቹ ሪያል ማድሪድ ሀይሎች እስከ ስንት ገንዘብ ይጠይቃሉ የሚለውን ነገር ስንመለከት ለተጫዋቹ እስከ ዘጠና ሚሊዮን ዩሮ ማለትም እስከ ሰባ ሚሊዮን ፓውንድ ድረስ እንደሚፈልጉ አሳውቋል። እና ማርሲያል ይህን ያህል ገንዘብ ይከፍላሉ የሚለው ነገር ይጠበቃል ማለት ነው። ከሮድሪጎ ዝውውር ጉዳይ ጋር በተገናኘ በቅርብ ሳምንታት ተጫዋቹን ለማስፈረም አርሰናሎች ናቸው ቀዳሚ ቦታውን የሚፈልጉት። ነገር ግን ማንቸስተር ሲቲዎችም ለተጫዋቹ ፍላጎት ማሳየታቸውን የሚያመላክት መረጃዎች ሲወጡ ነበረ። በተለይ በሰፊው ሲዘገብ የነበረው ቶክ ስፖርት ላይ ነበረ። ቶክስፖርት ደግሞ ታማኝነቱ በጣም ከፍ ያለ ከመሆኑ ጋር በተገናኘ ተጫዋቹን በተመለከተ እንደ አዲሱ መረጃ ወጥቷል። ማንቸስተር ሲቲ ተጫዋቹን ለማስፈረም ምንም አይነት ፍላጎት እንዳሌላቸው እና ከተጫዋቹ ዝውውር ሙሉ ለሙሉ እራሳቸውን ማግለላቸውን የሚያመላክት መረጃዎችን ስመለከት ነበረ። ሌላኛው ቀደም ሲል መግቢያ ላይ እንደነገርኳቸው አርሰናል አንድ ተጫዋች ለማስፈረብ በጣም ተቃርቧል ብያችሁ ነበረ። ይህ ተጫዋችን ነው የተመለከተ መረጃ ላጋራችሁ። ቫሌንሻዎች ከማስኬሮና ዝውውር ከ25 እስከ 30 ሚሊዮን ዩሮ እንደሚፈልጉም ተዘግቧል ማለት ነው። ማስኬሮና ለማስፈረብ አርሰናል የመጀመሪያ ጥያቄ ማቅረባቸውን የሚያመላክት መረጃዎች ሲወጡ ነበረ። ነገር ግን አርሰናሎች ከ16 ሚሊዮን ዩሮ ያነሰ ነበር ለተጫዋቹ ዝውውር ያቀረቡት። ይህንንም እንግዲህ ቫሌንሻዎች ውድቅ ማድረጋቸውን የሚያመላክት መረጃዎች በሰፊው ሲወጡ ነበር። ተጫዋቹ በግል ጥቅም ወደ አርሰናል ለመዛወር ተስማምቷል፣ ሙሉ ለሙሉ ተስማምቷል። ነገር ግን ከተጫዋቹ ዝውውር ጉዳይ ጉዳይ ጋር በተገናኘ ለተጫዋቹ የሚፈልጉትን ገንዘብ ቫሌሾዎች አሳውቋል። ከ25 እስከ 30 ሚሊዮን ዩሮ ተጫዋቹን ለማዛወር አርሴያሎች መክፈል እንዳለባቸው ተነግሯል። ሌላኛው ቀደም ሲል በመግቢያ ላይ እየጠቀስኩላችሁ መረጃ እንግዲህ ኢብሪች ኢዜን የተመለከተ መረጃ ነው ብያችኋለሁ። ተጫዋቹ እንደሚታውቀው ለረጅም ጊዜ ህልሙ በአርሰናል ቤት መጫወት ነው። እናም ይህንን የተመለከተ መረጃ በትላንትና እለት በሰፊው ሲዘገብ እሱን የተመለከተ መረጃ ላጋራችሁ። አርሰናል በርካታ ተጫዋቾችን አነጋግሯል። ስለዚህም ወደ ኢዜ ዝውውር ያተኮረው እንደሆነና ወደፊት የሚታይ ይሆናል። ነገር ግን ንግግሩ ተደርጓል ሲል ጆን ክሮስ ሚረር ይዞ ተወጣው መረጃ ይጠቁመናል። ፉትቦል ለንደንም ላይ ትላንትና ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናል ተጫዋቹን ለማስፈረፍ ፍላጎት እንዳላቸው እና ከተጫዋቹ ጋር ንግግር እንደተደረገ ተዘግበዋል። ተጫዋቹ ወደ አርሰናል ለመዘዋወር ግሪን ላይ ተሰጥቷል። ነገር ግን ከተጫዋቹ የሚጠየቀው የገንዘብ መጠን በጣም ከፍተኛ ከመሆኑ ጋር በተገናኘ አርሰናል ያን ያህል ገንዘብ መክፈል ይችላሉ የሚለው ነገር ጥያቄ ይሆናል። ምክንያቱም በክንፍ መስመር ላይ በዘጠኝ ቁጥር ላይ አርሰናል ከፍተኛ በጀት እንደሚያወጡ በሰፊው እየተዘገበ ይገኛል። ከፋብሪዞ ሮማኖ ዘገባ ለመረዳት እንደምንችለው አርሰናሎች በክረምት ዝውውር ከፍተኛ ገንዘብ እንደሚያወጡም ይጠበቃል። ሞርጋን ሮጀርስ እና አርሰናልን የሚያመላክት መረጃ ላጋራችሁ ማለት ነው። አርሰናል በሞርጋን ሮጀርስ ላይ መደበኛ ያልሆኑ ውይይቶችን አድርጓል። አንድሪያ በርታ በበርካታ የክንፍ መስመር ኢላማዎች ውስጥ ላይ መረጃ እየሰበሰበ ይገኛል። አርሰናል ለመጀመሪያ ጊዜ የሮጀርስ ተወካዮች እንግዲህ ከአንድ ወር በፊት አነጋግሮ የነበረ ሲሆን የሮጀርስ ዝውውር እስከ ሰባ ሚሊዮን ዩሮ ሊደርስ ይችላል። ግን አስቶንቪሎች ተጫዋቹን ለመልቀቅ ፈቃደኛ ባለመሆናቸው ዝውውሩ ከባድ እንደሚሆን ከፉትቦል ለንደን እንደዘገበው መረዳት እንችላለን። ሞርጋን ሮጀርስን በተመለከተ አርሰናሎች ተጫዋቹን ለማስመረብ ትክክለኛ የሆነ ፍላጎት እንዳላቸው ፍላጎት ፍላጎታቸውን በግልጽ ተናግሯል። ነገር ግን ሞርጋን ሮጀርስን ለመልቀቅን አስቶንቢላዎች ምንም አይነት ፍላጎት አለመኖራቸውን በጣም በሰፊው እየተዘገበ ይገኛል። እና ማርሲያል ተጫዋቹን ለማስፈረም በቀጣይ እንቅስቃሴዎች በሰፊው እንቅስቃሴዎችን እንደሚያደርጉም ይጠበቃል። ቶማስ ፓርቲ በተመለከተ ፋብሪዚዮ ሮማኖ ነው ያጋራው መረጃ ለአገራቸው አርሰናልና ፓርቲ በመጨረሻ በፋይናንሻል እና በቴክኒካል እና በኮንትራት ርዝማኔ ላይ መስማማት አልቻሉም እና ድርድሩም በመጨረሻ የፈለጉት ውጤት ላይ አልደረሰም። ለዚህም ነው ቶማስ ፓርቲ የሚለቀውም ሲል ገልጿል። ቶማስ ፓርቲ በተመለከተ ያው የምታውቁት ጉዳይ ነው። ተጫዋቹ በሳምንታዊ ደሞዝ የሚከፈለውን ኮንትራክት እንዲከፈለው አርሰናሎች ይፈልጋሉ። ነገር ግን ተጫዋቹ በቀጣይ አዲሱ ኮንትራት ለማራዘብ የደሞዝ ጭማሪ ጠይቆ ነበር። አርሰናሎች ግን 31 ዓመት ለሆነው ተጫዋች አዲስ ደሞዝ ለመጨመር ፈቃደኛ ካለመሆናቸው ጋር በተገናኘ ተጫዋቹ እንደሚለቅም ይጠበቃል። በነፃ ዝውውር እንደሚዘዋወርም በሰፊው እየተዘገበ ይገኛል። መዳረሻው አትሌቲኮ ማድሪድ የመሆን እድል አለው። አሁን ላይ ግን ተጫዋቹን እያነጋገረ ያለ ክለብ በግልጽ የለም። ወደ ሌላኛው ስፖርት ዜናችን ስናልፍ እንግዲህ ማስክሩን የተመለከተ መረጃ ላጋራችሁ። አርሰናል ከመጋረጃ ጀርባ ሆኖ በማስኮረና ዝውውር ላይ ጥሩ ስራዎችን እየሰራ ይገኛል። ተጫዋቹ ወደ አርሰናል መሄድም እንደሚፈልግም ይታወቃል። ማስኮሮና ከጋብሪኤልና ከሳሊባ ጋር መፎካከር አይፈራም፣ ከነሱ እኩል አቅም እንዳለው ያምናል። እናም ተጫዋቹ እንደሚታወቀው የጋብሪኤል ማጋለሽ እና የ ዊሊያም ሳሊባ ተተኪ እንዲሆንላቸው ነው፣ አርሴያሎች ተጫዋቹን የሚያዘዋውሩት። ተጫዋቹም ከብቃቱ ጋር በተገናኘ በራስ መታመን ከፍተኛ ሰልፍ ኮንፊደንስ እንዳለው ይታወቃል። የተጫዋቹ ዋጋ ዝውውር ተያውቋል ማለት ነው። ከ20 እስከ 25 ሚሊዮን ዩሮ ድረስ ለተጫዋቹ መክፈል እንዳለባቸው አርሴያሎች ተዘግቧል። ሮድሪጎን በተመለከተ የሮድሪጎ ወደፊት እጣው ፈንታ የሚወሰነው እንግዲህ በተጫዋቹ ላይ እንደሆነ በሰፊው ተዘግቧል። እስካሁን ድረስ ግልጽ እንደሆነ አልታወቀም። ነገር ግን መልቀቅ እፈልጋለ ካለ አርሰናል ተጫዋቹን ቀጥተኛ ንግግር እንደሚያደርጉ በድጋሚ ፋብሪ ዞርማኖ አጋርቷል ማለት ነው። በአጥቂ መስመር ላይ ያሉትን ነገር እንመልከት። በቤንጃሚን ሶኮና በቪክተር የቆረች ጉዳይ ላይ ምን አዲስ ነገር አለ የሚለውን ነገር እንመልከት። ምክንያቱም ፋብሪ ዞርማኖ ከሁለቱ ተጫዋቾች ዝውውር ጉዳይ ጋር በተገናኘ አንድ አዲስ መረጃ አጋርቷል ማለት ነው። በሸሽኮ ና መካከል የሚደረጉ ውይይቶች አሁንም እንደቀጠሉ ነው። አርሰናል የለብዚንግ ጥያቄ መቀነስ ይችል እንደሆነ ለማየት እየሞከረ ይገኛል። የዩክሬን የመጨረሻ ዋጋ ለማወቅ እየተሞከረ ይገኛል። በየዕለቱ በሁለቱ ተጫዋች መሃል ንግግሮች መካሄድ ላይ እንደሆነ ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ፋብሪዞ ሮማኖ እንደዘገበው መረጃ መሰረት እንግዲህ የሁለቱን ተጫዋች ዝውውር ጉዳይ በተመለከተ አርሰናሎች አሁንም ከመጋረጃ በስተጀርባ ንግግሮችን እያደረጉ እንደሆነ ይጠበቃል። ነገር ግን በተጫዋቾች ላይ ከፍተኛ ገንዘብ ለማውጣት ትግስት እንደሚያስፈልግ ፋብሪዞ ሮማኖ ዘግቧል። ሉዊስ እስኬልን በተመለከተ ሉዊስ አዲስ ኮንትራት በአርሲያል ቤት የሚያቆየውን ኮንትራት ተፈራርሟል ና ተጫዋቹን ለማስፈረም ሪያል ማድሪዶች ፍላጎት ቢኖራቸውም ነገር ግን ተጫዋቹ በአርሲያል ቤት መቆየት እንደሚፈልግም ተዘግቧል። ቪክተር ኦከሬሽን የተመለከተ መረጃ ላከርላችሁ። ቪክተር ኦከሬች አርሲያልን ብቻ መቀላቀል ይፈልጋል። ተጫዋቹ ውሉን ለመፈረም ወዲሁንም ወደ ለንደን እንደ በማቅናት ድርድሩ በተሳካ ሁኔታ እንደሚጠናቀቅ ተስፋ ተደርጓል። የኦከሬሽ እና ወኪሉ ከአርሲያል ጋር ሙሉ ስምምነት ላይ ለመድረስ በጣም መቃረባቸውን የሚያመላከት መረጃዎች ሲወጡ ነበረ። ነገር ግን ይህን መረጃ እንዳልኳቸው አሁንም ከወደ ፖርቱጋል ሊወጣ ከወደ ፖርቱጋል በተለይ ይሄ ቦላ የሚሉት ዘጋቢ ሚዲያ በአብዛኛውን ጊዜ ከተጫዋች ዝውውር ጉዳይ ጋር በተገናኘ ይዘት የሚወጣው መረጃ እርግጠኛ ካለመሆኑ ጋር በተገናኘ ይህም የመሆን እድሉ በጣም ዝቅተኛ ነው። በክንፍ መስመር አርሲያል ሞጋ ሮጀርስ ለማስፈረም ንግግሮችን ቀጥተኛ ያልሆነ ንግግሮችን እያደረጉ እንደሚገኙ በሰፊው እየተዘገበ ይገኛል። ኤብሪጅ ኢዜንም የተመለከተ ጉዳይ አርሲያሎች አሁን ላይ እያጤኑበት እንደሆነ በሰፊው እየተገኘ ይገኛል። ከአርሲያሎች የዝውውር ጉዳይ ጋር በተገናኘ እንግዲህ የመጣው መረጃ ይሄን መሰለህ። በሌላ ቪዲዮ እስክንገር መከሙ ዜተኞች ነው።